የልብ ወዳጅ ክርስቶስ ነው። ከሱ ውጪ የሰው እኔ ብዙ አይቻለሁ። አሁንም ነፍሴ የምታርፈው በሱ በቃ። ወዳጄም ጓደኛዬም አባቴም ወንድሜም እግዚአብሔር። ብዙ ነገር ያስረሳኝ የሱ የክርስቶስ ፍቅር፣ ብዙ ነገር ያስረሳኝና ብዙ ነገር ንቀ እንድትኖር የሚያደርግ የሱ ፍቅር። አማካሪም እሱ ነው። ካልክ ከኔ ጋር ሱ ላትመጣ ትችላል፣ ቪዲዮ ላትከታተል ትችላል። አማካሪም እግዚአብሔር እሱ ነው። መካሪያ ካልክ በቃ እኔ መካሪ እሱ ነው፣ እየመከረዝ ያደረሰኝ እሱ ነው እና እናንተም መካሪያችሁን ጓደኛችሁንም እግዚአብሔር ማ ነው። ከዛ በኋላ እመኑ። የሚገርማቸው ነገር አይ፣ ሰው መጣም አይገርምህም፣ ሰው ሄደም አይገርምህም። ትኖራል ያለ ሰውም ትኖራለ፣ ከሰው ጋር ነው፣ ከእባቡም ጋር ትኖራለ፣ ከጨዋውም ጋር ትኖራለ። ኦልሬዲ ልብ ብዙ ነገር ውስጥ የሞላው እሱ ስለሆነ ብዙ አይገርምህም። ክብርም አይገርምም ውርደትም ብዙ አይገርምም። እና ሴቶች በተቻላችሁ መጠን ይህን ነገር ትንሽ ተጠቀሙበት ለማለት ወዳለው ቤታችሁን ሰላም ታደርጉበታለሁ። ይሄ ቪዲዮ ደግሞ ለዘመዶቻችሁ፣ ለእህቶቻችሁ፣ ለቤተሰቦቻችሁ ሼር አድርጉላቸው። እናንተም በተቻላችሁ መጠን ተጠንቀቁ። ከሁሉም ሰው ጋር በመጠን ከባለቤት ቤተሰብ ጋር፣ ከጓደኛ ጋር አዳዲስ ወንዶች ስራ ቦታ ከመጡ በመጠን የገዛይ ባለቤትሽም ወንድም በመጠን ሁሉ ሰው ላጽናናው፣ ላረጋገው በመጠን በኋላ አሁን እሷ እኮ ኩራተኛ ነች እሱ ስም ይሻላል አሱ እኮ ኩራተኛ እሱ ስም ይሻለው። ከማይሆን ስም ከእንትና ጋር እኮ ሲያወራ ነበር ቴክስት ላይ እኮ እንትን ተገኘ። ከማይሆን ውርደት ስም ወይ እሱ እኮ ኩሩም ሰው ይሻለው። በጣም ጀንትል የሚባሉ ወንዶች አሉ። አይደሉም እኮ ለጥንቃቄ ነው እንደዛ የሚያደርጉት። ዊስ እሱ እኮ ፊቱ አይፈታም። ዋው እውነት ነው። ባይዞ ወይ ጎበዝ ፊቱ አይፈታ ፊት እኔ በጣም የምስቅ ሰው ነው። የሚገርማቸዋል። አሁን አንዳንድ ቦታ ላይ ሳላቀው ኮስተር ምለው ለዛ ናጉል ክፍት የምትል ከሆነ ሰዎች ይገባሉ። በኋላ ላይ ደግሞ የገቡ ሰዎች አንተ አዝነ ስትይዛቸው በኋላ ያንተው ፈተና መልሰው ይሆናሉ እና ለእንጀራህም ለትዳርህም ለህይወት ለእንጀራሽም ለትዳርሽም ለህይወትሽም ፈተና ይሆናሉ። ዩሀፍቱ ቴክር ለማለት ያለው ለዚህ ዩትብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቤቴ ሰላም አይደለም እንደዚህ አይነት ጭንቀት በውስጥ ያለ ሰላም መሆን ፈልጋለሁ፣ ማረፍ ፈልጋለሁ ምትሉ ካላችሁ ወደ ሰባሰባ አርባ አምሳ ላይ ደውሉ። አሁን እንደዚህ ገጥሞ ነበር በየዋነቴ እንዲህ ነገር አጥቼ ነበር የእኔም ትምህርት የሆናችሁ የምትሉ ካላችሁ ሀሳብ አስ